ሰላም፣ ሰላም፣ ሰላም እንደምን አላችሁ፣ አላችሁ ወይ እያለን ከሰተናል። አው እንዴት ናችሁ? በጣም ናፍቃችሁናል። ተጠፋፋን፣ በጣም ተጠፋፋን። ሦስት ቀን ሙሉ ቪዲዮ ከልብ ይቅርታ እየጠየቀን

እና ስለነሱ ውስጥ አንዳንድ ቪዲዮ እንሰራለን። ዛሬ ቀድሞ መጀመሪያ ቲክቶክ ላይ ሲመጡ የነበራቸውን ቪዲዮ እና አሁን ያለበት ቪዲዮ ምን አይነት ቪዲዮ እንደሚሰሩ፣ ማን ምን ሰራ፣ ለማን ይገባል የሚሆን በእኛ እይታ ማን ላይ ሆኖ ነው የተፈጠረው፣ እንዴት እንዴት የሆነ ነው የሚለው ነገር እናያለን። ጥፋቱ አዶናይ ጋ ነው ወይስ ዩቲናስ ጋ ነው ወይስ የቲክቶክ ክሪኤቲቭ አዋርድን

እንግዲህ ባለጌ ነበረ። አን ማ አይዛችኋል። እንግዲህ አዱናን በጣም አሪፍ ጎበዝ ድሮዬ ነበረ እን

ስንት ሰው ያነቃቀል የሚለው ነው። እኛ የምናሳውቃችሁ ለማሳውቅ ያሰብ ነው። ለመጀመሪያ ጊዜ ራሴን ሪከርድ ማድረግ የጀመረው ቲክቶክ የጀመረው ማታ ማታ ነበር የምሰራው። በሚፈልገው አይነት ሁኔታ አይደለም ያለሁት ራሴን ጠለውት ይላል

ይሄ ልጅ አሁን እንኳን የአመቱ ምርጥ ቲክቶከር አይደለም፣ ሌላ ነገር አይገባውም ነው የምትሉት። ጎበዝ ነው። ባይዘው እንቀጥላለን። አሁን ደግሞ ምን ላይ ያለው ምን እየሰራ ነው የሚለውን ደግሞ እስቲ አብረን እንመለከታለን። እና አሁን ባይዘው በጣም ብዙ ልጆችን እየረዳን ነው። አዎ አዲ ዲቻ ቦይስ ነው፣ ዲቻ ቦይስ ምናምን ይላል። ከመንገድ ላይ ለነሱ ላይ ጀመረው ሚባ የተቸገሩትን ልጆች እያነሳ አሪፍ ደረጃ እንዲደርሱ እያረዳቸው ነው። እንዲ ይመስለኛል አቅም ያሉ ልጅ ይመስላል። እስቲ ደግሞ አሁን ያለበትን አዶናይ ከነፃነት ጋር መጀመሪያ ሲገናኙ የነበረውን ቪዲዮ አብረን እንመለከታለን። ነፃነት ይባላለች፣ የምታቋት ከሆነ አብዛኞቻችሁ። ተገናኝተናል። እንዴት ነች ነፃነት? ደህና ነኝ አለናል። ምን እያደረግሽ ነው? ስራ እየሰራሁ። ስራሽ ምንድን ነው? ቆሎ ቆሎ ትሸጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? አላሰማ። አረ እውነት። የማን መስፈን ትፈልጋለሽ? ነዋይ ደበበ። ነዋይ ደበበ? እስኪ ልስማ

የኢትዮጵያ ዘፈን የነዋይ ደበበ

ጣም የዜማ የቅኔ የቅዱሳን ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥሪ ገዳማት መስጊዱ ሀውልታችን ሳይቀር ሀገሪ ወንዙ እረንዴት ነው ሀገሬ አፈሩ እረንዴት ነው ሀገሬ ወንዙ ያልከፈልኩት የቀረብኝ ለውለታው ዋለዳነኝ። ይህን ድምጽ ይዘሽ ታዲያ እዚህ ምንድን ነው የምታደርጊው? ለምን አዲስ አበባ አትኖሪም? ማሪያም ለምን እንደዚህ አናደርግም? ዲቻ ቦይስ ማለት ነው። ቤት ተከራይቻለሁ። ተከራይ ይችላል። ለእንዴ ቻይስ ቤት ነው በታል ካለ እሺ፣ አመቻችተን እንደሚሆን አድርገን ከነሱ ጋር መቆየት ይችላልሽ። ምግብ አብራችሁ እየሰራችሁ፣ እኔ ለምግብሽ ሁሉ እችላለሁ። መኖሪያም ይኖርሻል ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድትዘፍኝ የራስሽ። አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽ፣ ሽም እናሳድገዋለን። ፕሮሞሽን ስም ሰርተሽ የራስሽ ቤት ትይዣለሽ። ታድጋለሽ። ምን ታድጋለሽ? አሁን አንቺ ቢዲ ድምጽ ሽሽ ቆሎ መሸጥ የለብሽም። ልንገርሻ እሺ። አመሰግናለሁ። እናርጋ፣ እናርጋ፣ እናርጋ። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፍ ያለሽ እኔ ስመለስ ወደ አዋሳ ይልኩኝ ነው የኔ እናት ቆብስ በስማ አሙል የነጻነት

ደስ ይላል እንግዲህ ይሄ ማለት በቆሎ በመሸጥ የምትተዳደር አንዲት ወጣት ዝዋይ ነች እና ከዝዋይ ጎዳና አንስቷት ከጊሉ ጋላ አገናኝተዋታል ጋይስ ምንድነው እየተፈጠረ ያለው መቶ ሺህ ቮትስ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም በእርግጠኝነት። ማንም ሊያወድቀን ቢሞክር ቢያወሩ፣ ስራችን ላይ ፎከስ እናደርጋለን። ቲክቶከሮቹ እነ ጆሲ ምናምን ምናምን ተነስተው ዩቲን ምረጧት፣ ዩቲ እንደዚህ አይነት ስራ እየሰራች ነው ምናምን ምናምን እያሉ ነው፣ ሁሉ በብዛት በሚባል ማለት ነው። እና ይህ ልጅም ሰርቷል። እሷን ለቲክቶከር ቲክቶከር እንትና ቆይታለች ሰርታለች ምናምን ግን አንድ ሰው ደግሞ እስከበለጠ ያው በለጠ ነው። እናንተ ደግሞ የሆነ ሌላ አንተን አስመሰልባችሁ የእናንተ ተከታይ ስለሆነ ብቻ ኮ ሄዶ አንድ ሰው ቮት አያደርግም። ሰው ውስጡ የሚሰማውን ሰው ነው ሄዶ። አሁን እኔ ቮት አድርገህ ብትለኝ ሲሳይን ነበር ማድረጓ። ሲሳይ እዚህ ከመድረስ ካልቻለ ደግሞ አዶናይ ነው ማድረግ። አሁን የምናየው የዩቲናስ የመጀመሪያ ቪዲዮ ቲክቶክ ቪዲዮ ቲክቶክ ቲክቶክ እንደጀመረች ቪዲዮ እንደሰራች አብረን እንመለከታለን። የአዶናይ ናይት ላይ ስቲ

አይ ልጁ እንግዲህ በፊት የነበረው ቪዲዮ ነው። የድሮው በቃ ቲክቶክ ሲጀምር እንደዚህ ነበረ። አዎ፣ በዚህ አዶናይ ግን አሁን ቲክቶክ ሲጀምር ሲጀምር ምን አለ ከአምስት ከሆነ ሰዓት በኋላ እንደምቀይር አውቃለሁ ብሎ እርግጠኛ ሆኖበታል። አዎ እሱ የነበረው እሱ በቃ እንደ እንትን ነው፣ ኢንስፓይሬሽን ነው የሚባለው ማነቃቀቱ ምናምን ነገር ነው። በቃ በእንደዚያ ሙድ የጀመሩ እሱ ሲጀምር፣ እሷ ግን በአክቲንግ ነው የጀመረችው አሁን ባለች በኮንቴንት ኮንቴንት እሺ አሁን ደግሞ እስቲ ምን እንደምትል ደግሞ እስቲ አብረን እንመለከታለን። ሰላም እንዴት ናችሁ? አለን በእኛ ቪዲዮ ያው አታቁኝም በአምና በካቻ ምናምን ላይ አዋዱ ቦታ አድርጉኝ ብዬ መጥቼ አላውቅም፣ ምክንያቱም ያው ሰርቻለሁ ብዬ ስላላሰብኩ ነው። ዘንድሮ ግን ትንሽ እናንተን ይመጥናል ብዬ በጣም ቆንጆ ስራ ሰርቻለሁ ብዬ አስባለሁ። ከኮመንታችሁም እንደተረዳሁት እና የዘንድሮ የክሬተር ኦፍ ዘ ይር አዋርድ ይገባታል ብላችሁ ካሰባችሁ ሊንክ ባዩ ላይ አለ። እዛ ላይ እየገባችሁ ቦት አድርጉኝ ምረጡኝ። በጣም ነው ማመሰግነው። ሁላችሁ እያየሁ ነው። ፍቅራችሁን በጣም ነው ማመሰግነው። እንደገና ለእኔ ቪዲዮ ስትሰሩ የምትሰደቡ ሰዎች በጣም በጣም ይቅርታ። በጣም ነው ማመሰግነው። አላህ ያክብርልኝ እኔ እኔ ምን ላለቅስ አይደለም፣ ቪዲዮ ላይ አለ። ብቻ እኔ በጣም ነው የማከብራችሁ አላህ ያክብረልኝ ለሰጣችሁኝ ፍቅር በጣም ነው የማመሰግነው። እና ቦታ አድርጉኝ ባዮ ላይ አለ ሊንኩ፣ እዛ ላይ አለ እና እየገባችሁ። ከታች ነው ያለሁት እኔ ከታች ነው ስሜ ያለው እና እዛ ጋ እየገባችሁ ቦታ አድርጉኝ። በጣም ነው የማመሰግነው። ለአምስት አመት እንግዲህ ነጥብ ሳንጠል መተናል ዘንድሮ ትንሽ ሰርተናል ብለን እና አስባለን ከሌላው ጊዜ የተለየ እና እኔ ምን እንደሚያናደኝ ታውቃላችሁ? አይገባም። ሲጀመር ለዩቲኒ ቦታ አርጉ ምናምን እያሉ በጣም ብዙ ሰው ብዙ ሰው የተናደደባቸው አዶናይ ነው። ለማንኛውም ለዛ የነበረ ቪዲዮ ይመስል ነበረ። ቀጣይ በአዝናኝ እናንተ በምትሉ ቪዲዮ እስክንመለስ ይሄን ቪዲዮ ስሩ ብላችሁ ኮሜንት አርጉ። አዎ፣ እና ከዩቲዩብ ላይ ካዶ ነው የተመቻችሁ ቦታ ያደረጋችሁትን ንገሩ። ፒስ አውት፣ እንወዳችኋለን። እንደቻላችሁበት፣ ባላችሁበት፣ በእያላችሁበት ሰላም ሁሉ፣ ባይ ባይ ባይ።